ለሚዛ ነው፣ አይደለም? ይሰለቻል። ሁሉ ጊዜ የሆነ ነገር ሲፈጠር እየሰለቸ ይመጣል። የለመድን ነገር ሲስቁ ሲጫወቱ ስለነበረ አሁን ሰው እንደዚህ ነገር ሲፈጠር እየሰለች ይመጣል። ነገ እየባሰ ነው የሚሄዱ። ለዛ ደግሞ ስጋት አላቸው እንዳይጣሉ። እንደላኔ የኔ እናት ሀይሚ አታውቋትም የምትሉ ሀይሚን፣ አውቃታለሁ። የኔ እናት ሀይሚ ገና አላወቃትም። እኔ ሀይሚ ከነአብሪሽ ጋር ስትሰራ ነው ማቃት። ለዛ ነው እሺ ብታቆም ይሻላል ማለት ነው። ሌላ ነገር አላወራውም። ኮመንት እንዴት ነው ነው? ሰላም ወንድማችን።

ይሰማልኝ። እነሱ ፈርተው መሰለኝ። አለ ጨረቃ ገላኔ ማለት ነው። ቁም ነገር አውሮ ኮመንት ላይ የምትናገሩት እኔ ቁም ነገር ነው የማወራው። ምንድን ነው የምትሉት? ሀይሜን ኮመንት ሃይሜና ሃይሜና አውቃታለሁ፣ ባይዘወይ ማለት ነው። ሃይሜ አሁን አይደለም ያወቅሁት፣ ከአብሪሽ ጋር ስትኖር ማለት ነው። ከአብሪሽ ጋር ስትሰራ፣ ከጋሺ ጋር ስትሰራ ነው። ብርቴ ቆይ እኔ አንድ ነገር ላውራትና እኔ አሁን አዎ፣ እኛ አሁን እዚጋ ስደት ቦታ ነን እና ጭንቀት በቃ ጭቅጭቅ ነገር ይበቃናል። በቃ አስራ አምስት ቀን ሙሉ ስጋ ለባሽ ነን እንጨነቃለን። ይሰላችናል ይበቀናል። አስራ አምስት ቀን ሙሉ ሀይሚ ብትሆንም ብሩኬ ቢሆንም ቢያቆሙ ደስ ነው የሚለኝ እኔ በበኩል ማለት ነው። በቃ ጭቅጭቅ ጭቅጭቅ ጭቅጭቅ ለዛ ነው ለዛ ነው እንጂ ለሌላ ነገር አይደለም። በዚህ ቢያቆሙ ሰው አጠገብ በቃ ሆነ ብሎ ሰው ወንድሙ እራሱ ወንድሙ አይተማመንም። ባይዘወይ በዚህ ሰዓት በ2017 ሰዓት ላይ ወንድሙ ወንድሙን አይተማመንም። በቃ ስራ ቢሆንም እንደዚህ ቢያቆሙ በጣም ደስተኛ ነኝ እኔ በበኩሌ ማለት ነው። እሺ እናቴ፣ ያው ሁሉም ነገር የሚያዘጋጀው እግዚአብሔር ነው እና ቅድም ሁሉንም ነገር ተናግረዋለሁ ሁላችሁም ተረጋጉ። ወደ ራሳችሁ ተመለሱ። አንድነታችሁን አሳዩአቸው። በድጋሚ አንድነታችሁን አሳዩአቸው። ከዛ ይመለሳሉ። ሁሉም ነገር ሰላም የሆነ ወደ ራሳችሁ ተመለሱ። በቃ ነገሮች ሁሉ እንዲስተካከሉ ጸልዩ። በጣም አመሰግናሉ። እንግዲህ ስላዳመጣችሁ፣ ስላከበራችሁ እግዚአብሔር አክብራችሁ ስለጠየቃችሁ ነው። በጣም ነው ማለት ነው። ስልክ ተደውሎብኝ ነው። አንዴ ስልክ ላውራን ማለት ነው። እሺ ወንድማችን፣ እኛም እናመሰግናለን። ማይቦሮ ማለት ነው። ውጭ ቆይ። አሁን ምንድነው? በቃ ደህና ደሮ። ከዛም በኋላ እኔ የሆዴን አወረው የአንጀቴን አወረው። እኔ እኔ ግልጽ ነው የማወራው አሁን በዚህ ሰዓት እህትና እህት ወንድምና ወንድም የማይተማመንበት ሰዓት ላይ ስራ ይበቃናል፣ ማዘዬ ማለት ይበቃናል። እኛ የአመዳም የጭቅጭቅንም ሰለችቶናል። አንዴ ሂጂ ነይ ትላለች። አንቺን ይበቃላ አይሉም ሰው ስራ ብሎ ከተያዘ እኮ የያዘው ነገር ለመጨረስ እንጂ፣ አንቺ አንቺ ውስጥሽ ያለው ነገር እኮ ማንም አይረዳ፣ የሚረዳ ፈጣሪና ፈጣሪ ሆይ ላይ ታደርገን። ቁጭ እንበላ እኛ የምን ጭንቀት? እኔ ሳውራ ኮመንት ላይ ለምንድ ነው የሚስቁት? እግዚአብሔር ማዛ ማዛ ማዛ ነገር

እስክሪን እስክሪን እስክሪን ላይ አድርጌ ማዛ እስክሪን ላይ አድርጌ ማዛ እስክሪን ላይ አድርጌ ትልቁ ላይ ላድርገው። ይኸው አድርገሽ እስክሪን ምንድን ነው? እስክሪን የሚ እስክሪን ሰው ጭንቀት ላይ ያለው እስክሪን